የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸውን መረጃዎች ይዘናል። በቅድሚያ ምርሶቹ እናስደምጣችኋለን። የመኖሪያ ቤት ችግርን የሚፈታ ቴክኖሎጂ ወደ ኢትዮጵያ ሊገባ ነው። ስብሰባ አልወጣህም በሚል ሁለት ሰዎችን ተኩሶ የገደለ ሚሊሻ ተፈረደበት። የትግራይ ክልል አማራ ክልልን አወገዘም። የጥላቻ ቀበራ ሁነት ሊዘጋጅ ነው መባሉ እያነጋገረ ነው። ትራምፕ በቻይና ላይ የጀመሩትን ታሪፍ 245 ከመቶ አደረሱም።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 የአማራ ክልል ኮሚኒኬሽን ጽፈት ቤትና የአማራ ብሮድካስቲንግ ኮርፖሬት ትናንት ሚያዝያ 8 ቀን 2017 ዓ ም ህገ መንግስቱን በመጣስ ሁመራን የአማራ ክልል አካል አድርጎ በማቅረብ የፕሪቶሪያ ውልን የሚጻረር ዜና ይዘው ወጥተዋል ሲል ኮንነዋል። ይህ ድርጊት ቀላል አይደለም ያለው የትግራይ ክልል ነገር ግን ሆን ብለው የትግራይን ህገ መንግስታዊ ክልል የአማራ ክልል አካል አድርገው ደጋግሞ መጥቀሳቸውን ቀጥለዋልም ብሏል። የኃላፊነት የጎደለው ድርጊት ህገ መንግስቱን የሚጻረርና የፕሪቶሪያ ስምምነትን በቀጥታ የሚጻረር በመሆኑ ተቀባይነት የለውም ሲል በአስቸኳይ መታረም እንዳለበት ያሳሰበው የትግራይ ክልል የአማራ ክልል ኮሚኒኬሽን ጽህፈት ቤት እና የአማራ ብሮድካስቲንግ ኮርፖሬት የሁለቱንም ክልል ህዝቦች አብሮ የመኖር ህልውና የሚያናጋና በቀጥታ ወደ ሌላ ግጭት የሚጋብዙ ኃላፊነት የጎደላቸው የዜና ዘገባዎችን በማረም ይህን ህገ መንግስታዊ ጥሰት በሚፈጽመው አካላት ላይ የፌዴራል መንግስት ህጋዊ እርምጃ እንዲወስድ እንጠይቃለን ሲል የክልሉ ኮሚኒኬሽን መስሪያ ቤት ቤቱም መግለጫ ወጥቷል የመኖሪያ ቤት ችግርን የሚፈታ ቴክኖሎጂ ወደ ኢትዮጵያ ሊገባ ነው። የፌደራል ቤቶች ኮርፖሬሽን የ3ዲ ኮንስትራክሽን ቴክኖሎጂን ወደ ኢትዮጵያ ሊያስገባ ነው ተባለም። የፌደራል ቤቶች ኮርፖሬሽን የ3ዲ ኮንስትራክሽን ቴክኖሎጂን ወደ ሀገር ለማስገባት በዘርፉ እውቅናን ካተረፈው ከኦስትሪያው ግዙፍ የግንባታ ቴክኖሎጂ አቅራቢ ባውሚት ግሩፕ ከተባለ እውቅ ኩባንያ ጋር ስምምነት ላይ ደርሷል። የኮርፖሬሽኑ ዋና ስራ አስፈጻሚ ክቡር አቶ ረሻድ ከማል ኦስትሪያ ወፊንግ ከተማ አቅንተው ከግንባታ ቴክኖሎጂ አቅራቢው ኩባንያ ከፍተኛ የስራ ኃላፊዎች ጋር የስሪዲ ኮንስትራክሽን ፕሪንት የፌዴራል ቤቶች ኮርፖሬሽን ተግባራዊ ለማድረግ በሚችልባቸው ጉዳዮች ላይ ምክክር አድርገዋል። ክቡራቱ ረሻድ ከማል ኮርፖሬሽኑ ለጀመረው ዘመናዊ የግንባታ ቴክኖሎጂ ማስፋትና ማላመድ ስትራቴጂ ትግበራ ተጨማሪ ተሞክሮ ለመቀመር በጀርመን ሙኒክ ከተማ በተሰናዳው የኮንስትራክሽን ማሽንና ቴክኖሎጂ ዓለም አቀፍ ኤግዚቢሽን ላይም ተሳትፈዋል። ኮርፖሬሽኑ ከዚህ በፊት የአልሙኒየም ፎርም ወርክ የግንባታ ቴክኖሎጂን ከኦቪድ ጋር በመሆን ከኮሪያ በማስመጣት በስፋት ጥቅም ላይ እያዋለ ሲሆን የፕሪካስት የግንባታ ቴክኖሎጂን ከዋንኮ ኢታሊ ኩባንያ ጋር በመሆን ተግባራዊ ለማድረግም እየሰራ ነው። የአሁኑን ስምምነት ተከትሎ የስሪዲ ኮንስትራክሽን ፕሪንት የግንባታ ቴክኖሎጂ ኮርፖሬሽኑ ለሀገራችን የኮንስትራክሽን ኢንዱስትሪ ያስተዋወቀው ሶስተኛው ዘመናዊ ግንባታ ቴክኖሎጂ ለመሆን ያስችለዋል ተብሎ ይጠበቃል። የስሪዲ ኮንስትራክሽን ፕሪንት በአውሮፓና የእስያ ሀገራት ከቅርብ ጊዜ ወዲህ በስፋት ጥቅም ላይ እየዋለ ሲሆን፣ በአፍሪካም በማላዊና ኬንያ ጥቅም ላይ ውለው ውጤታማነቱ ተረጋግጧል። በሀገራችንም አሁን ላይ እያደገ የመጣውን ዘመናዊ የግንባታ ቴክኖሎጂ ፍላጎትና በኮንስትራክሽን ዘርፉ የሚታየውን የግንባታ ቴክኖሎጂ አቅርቦት ክፍተት ለመሙላት ከኦስትሪያው ባውሚት ግሩፕ ኩባንያ ጋር የተደረገው ስምምነት ከፍተኛ ከፍተኛ ሚና ይኖረዋል ተብሎ ታምኖበታል። የስሪዲ ኮንስትራክሽን ፕሪንት ከተለመደው የግንባታ ዘዴ ጋር ሲነጻጸር የግንባታ ወጪን ከግማሽ በላይ የሚቀንስና ውስብስብ አርኪቴክቸራል የቤት ዲዛይኖችን ተግባራዊ ለማድረግ የሚያስችል ቴክኖሎጂ እንደሆነም ተገልጿል። ቴክኖሎጂው 98 በመቶ የሚሆነውን ግብዓት ከሀገር ውስጥ የሚጠቀም ሲሆን ግዙፍ የመኖሪያ ቤት ግንባታዎችንና የኮንስትራክሽን ፕሮጀክቶችን በወራት እድሜ ለማጠናቀቅ የሚያስችል ነው። የመኖሪያ ቤት ቪላዎችን ደግሞ ከአንድ ቀን ባነሰ ጊዜ መገንባት የሚያስችል እንደሆነም ታውቋል። ከፍተኛ የሕዝብ ቁጥር ባላቸው የአዲስ አበባ ከተማና የሀገራችን ትልቅ ከተሞች በፍጥነት በጥራትና በተመጣጣኝ ዋጋ የመኖሪያ ቤት ማቅረብ የሚያስችል በመሆኑ የስሪዲ ኮንስትራክሽን ፕሪንት የግንባታ ቴክኖሎጂ በሀገራችን የመኖሪያ ቤት አቅርቦት ላይ አዲስ አብዮት ሊፈጥር እንደሚችልም ይጠበቃል። ቴክኖሎጂውን ወደ ኢትዮጵያ ለማምጣት የሚደረገውን ጥረትም ባውሚት ግሩፕ ለኮርፖሬሽኑ በቀጥታ ድጋፍ የሚያደርግና በትብብር የሚሰራም ይሆናል። በተጨማሪም በኮርፖሬሽኑ ዋና ስራ አስፈጻሚ የሚመራው የኮርፖሬሽኑ ልዑክ በኮንስትራክሽን ፕሮጀክት ፕሮጀክቶች እና ሀብት አስተዳደር ረገድ በታዋቂው ዓለም አቀፍ ኩባንያ ሎበር አሶሽየትስ እየተከናወነ ያለውን ጥናት ያለበትን ደረጃ በሙኒክ ከተካሄደው ኤግዚቢሽን ጎን ለጎን ምልከታና ውይይት አድርገዋል። በየሶስት ዓመቱ በጀርመን ሀገር የሚካሄደው ግዙፍ የኮንስትራክሽን ማሽንና ቴክኖሎጂ ዓለም አቀፍ ኤግዚቢሽን አለማችን የደረሰችበትን ፈጣን፣ ወጪ ቆጣቢና የላቀ ጥራት ያላቸው የኮንስትራክሽን ግዙፍ ግባቶች፣ ማሽኖችና ቴክኖሎጂዎች ይፋ የሚደረጉበት ተደናቂ ትዕይንት እንደሆነም ነው የተገለጸው። በጀርመን ሙኒክ ከተማ የተዘጋጀው በአማ 2025 ዓለም አቀፍ ኤግዚቢሽን ላይ ከ57 ሀገራት የተውጣጡ ከ6 ሺህ በላይ ተሳታፊዎች እና ከ3000 በላይ ኩባንያዎች የኮንስትራክሽን ቴክኖሎጂዎች ፈጠራ ለእይታና ለግብይት ማቅረባቸው ተመላክቷል። በዚህ ኤግዚቢሽን ከሁለንተናዊ ሀገራዊ ለውጥ ወዲህ በኮንስትራክሽን ኢንዱስትሪው ከፍተኛ ለውጥ እያስመዘገበ የሚገኘው የፌዴራል ቤቶች ኮርፖሬሽን ከመሰል ዓለም አቀፍ ተቋማት ጋር ውይይት ከማድረጉን ባሻገር ለቀጣይ ስራዎቹ ልምዶችን እንዲቀምር እድል እንደሚፈጥርለትም ታውቋል። ክቡር አቶ ረሻድ ከዓለም የሥራ የሙያ ጤናና ደህንነት ድርጅት ፕሬዚዳንት ፕሮፌሰር ካርል ሄንዝ ጋር በመገናኘት በኮንስትራክሽን ዘርፉ ትኩረት ሊሰጠው ስለሚገባ የሠራተኞች የሥራ ደህንነት ዙሪያ ጠቃሚ ውይይት ማድረጋቸውም ታውቋል። ስብሰባ አልወጣም በሚል ሁለት ሰዎችን ተኩሶ የገደለ ሚኒሻ ተፈረደበት። በኦሮሚያ ክልል አርሲ ዞን የደጆ ወረዳ ነዋሪ የሆነው የአካባቢው ሚሊሻ አባል የህዝብ ደህንነት እንዲጠብቅበት የታጠቀውን መሳሪያ በአስደንጋጭ ሁኔታ የሁለት ሰላማዊ ሰዎች ሕይወት እንደቀጠፈበት ነው የተነገረው። መሐመድ አሚን ከድር የተባለው ተከሳሽ በጀጆ ወረዳ የአላጋ ዱሬ ቀበሌ ሚሊሻ ሲሆን ታህሳስ 13 ቀን 2017 ዓ.ም ም አሶን ኑሩ የተባለ ተበዳይን የጸጉር አስተካከል ስራ በሚሰራበት ሂዶ ለምን ስብሰባ አልወጣም በሚል ተኩሶ መግደ የአሪሲ ዞን አቃቢ ህግ አስታውቋል። እንደ የዞኑ አቃቢ ህግ ፊያዊ መረጃም ተከሳሹ ከፀጉር አስተካካይ ባለሙያው ተበዳይ በተጨማሪ በወቅቱ ፀጉር ቤቱ ውስጥ የነበረው ሌላም ግለሰብ በሚሊሻው በተተኮሰ ጥይት ክፉኛ ቆስሎ ሆስፒታል ሲረዳ ቆይቶ ህይወቱ አልፏል ነው የተባለው። ስብሰባ ለምን አልወጣም ከሚል ንግግር ውጪ ሁለቱ ግለሰቦች መካከል ምንም አይነት ጠብ የለም የተባለም ሲሆን በግለሰቡ ላይ የጀጁ ወረዳ ፖሊስ መዝገብ ካጣራና ለአሪሲ ዞን አቃቢ ካስተላለፈ በኋላ በግለሰቡ ላይ በተከፈተው ክስ ግለሰቡ ሲያደርጉ ክሱን መከላከል ባለመቻሉ የአርሲ ዞን ከፍተኛ ፍርድ ቤት መጋቢት 18 ቀን 2017 ዓ ም በኋላው ችሎት የሰው ነፍስን በማጥፋት ሚሊሻውን በ21 ዓመት ጽኑ ስርዓት ፈርዶበታል ተብሏል። በኦሮሚያ ክልል የአካባቢ ታጣቂዎች በተደጋጋሚ ከህግ ውጭ የሆነ እስርና እንግልት በሰላማዊ ሰዎች ላይ እንደሚፈጽሙ እና ከህግ አግባብ ውጭ የሆነ ተግባርን የፈጸሙባቸው አጋጣሚዎች መስተዋላቸውን መንግስታዊ የኢትዮጵያ ሰብዓዊ መብቶች ኮሚሽን ከዚህ በፊት በመግለጫ ማሳወቁ ይታወሳል። የጥላቻ ቀበራ ሁነት ሊዘጋጅ ነው መባሉ እያነጋገረ ነው። የተለያዩ ሀገር አቀፍ ሁነቶችን የሚያዘጋጀው የአሜንት ኃላፊነቱ የተወሰነ የግል ማህበር የጥላቻ ቀበራ የተሰኘውን ሁነት ነሐሴ 30 ቀን 2017 ዓ.ም እንደሚያከናውን አስታውቋል። በመርሃ ግብሩ እንደተገለጸው የአሜንት የማህበረሰቡን ሁለንተናዊ ህይወት የተመለከቱ የሰላምና የደህንነት እሴቶችን ለመጠበቅ የሚያስችሉ ክንዋኔዎችን በማስተባበርና ተሳትፎውን ለማጠናከር የሚያግዙ ህብረተሰባዊ አንድነት ትስስር በመፍጠር የጥላቻ ቀበረ ሀገር አቀፍ እውነቶችን እንደሚያዘጋጅ ተገልጿል። በዚህ እውነት የህዝቡን በሰላም አብሮ የመኖር ግንዛቤን በማዳበር እና የሰላማዊነት መንፈስ በማጠናከር በማያቋርጥ እድገት ላይ የተመሰረተ የአኗኗር ዜቤን በመፍጠር አምራሽ ዜጋን በማበረታታት ሂደት የበኩሉን ድርሻ ይወጣል ተብሏል። ነቱ የተወሰነ የግል ማህበር በማህበራዊ ጉዳዮች ላይ ትኩረት በመስጠት በሀገራችን ያለው የቤተሰብ ምስረታዊ ጋብቻ እውነቶች ላይ ጥናት በማድረግ እና ቤተሰብ በማህበራዊ ህይወት ውስጥ ያለውን ከፍተኛ ድርሻ ግምት ውስጥ በማስገባት ቤተሰብን በመስረት ሀገርን መገንባት ነው በሚል መሪ ቃል ባለፉት ዓመታት ሶስት የየሺ ጋብቻ ፕሮግራሞችን አዘጋጅቶ በደማቅ የጀማሰርግ ሰርግ ውጤታማ ስራዎችን ሲያከናውን ቆይቷል። ባይደን የትራምፕ አስተዳደር ብዙ ጥፋትና ውድመት አድርሷል አሉ። ጆ ባይደን ስልጣናቸውን ከለቀቁ በኋላ የመጀመሪያውን ንግግር ያደረጉ ሲሆን የትራምፕ አስተዳደር ፖሊሲዎችን ተችተዋል። የቀድሞው የአሜሪካ ፕሬዝዳንት በቺካጎ በተካሄደው ኮንፈረንስ እንደተናገሩት መንግስት በሶሻል ሴኩሪቲ ላይ ጠለፋ ፈጽሟል ያሉ ሲሆን ይህ አሰራር በዶናልድ ትራምፕ አስተዳደር የዋይት ሃውስን ወጪ የመቀነስ ጥረት እየመሩ ያሉት ኤለን መስክ በማጭበርበር የተከበበ ነው ሲሉ ተደምጠዋል። አስተዳደሩ በአመት 1.6 ትሪሊዮን የአሜሪካን ዶላር ጥቅማጥቅሞችን የመክፈል ኃላፊነት ያለበት የኤጀንሲው ሰራተኞችን ለመቀነስ ይፈልጋል። ባይደን ባደረጉት ንግግር ትራምፕን በስም ባይጠቅሱም ከመቶ ቀናት ባነሰ ጊዜ ውስጥ ይህ አዲስ አስተዳደር ብዙ ጥፋትና ውድመት አድርሷል፣ ይህ አስደናቂ ነገር ነው ብለዋል። ሶሻል ሴኪዩሪቲ የተቀደሰ ቃል ኪዳን ነው ያሉት ባይደን ማህበራዊ ዋስትና በሰዎች ሕይወት ላይ ምን ያህል ጥቅም እንዳለው እናውቃለን ብለዋል። በአካል ጉዳተኝነት መብት ዝግጅት ላይ ንግግር ያደረጉት ባይደን በንግግራቸው ወቅት ከዋይት ሀውስ ስለመልቀቃቸው ወይም የ24 ፕሬዝዳንታዊ ምርጫን በተመለከተ ምንም አልተናገሩም። የማህበራዊ ዋስትና ኤጀንሲ በዩናይትድ ስቴትስ ውስጥ ጡረታ ለወጡ ወይም በአካል ጉዳተኝነት ምክንያት መስራት ለማይችሉ ሰዎች መሰረታዊ ገቢ ያስገኛል። በዋነኛነት አረጋውያን ጨምሮ 67 ሚሊዮን አሜሪካውያንን ተጠቃሚ ያደርጋል። ዲሞክራቲክ ፖለቲከኞች የትራምፕ አስተዳደርን የሶሻል ሴኩሪቲ ለማቋረጥ በማቀድ ደጋግሞ ከሰዋል። የኤሎን መስክ የመንግስት ቅልጥፍና ዲፓርትመንት እየተባለ የሚጠራው ክፍል ከየካቲት ወር ጀምሮ በኤጀንሲው የሚሰሩ ሰባት ሺህ ሰራተኞችን የመቀነስ ውጥን ይዟል። ማስክ ማህበራዊ ደህንነት ሲተቹ ይደመጣሉ። ይሁን እንጂ ትራምፕ ከዚህ ቀደም እንደተናገሩት ለህገወጥ ስደተኞች የሚከፈለውን ክፍያ ኢላማ ለማድረግ ቢያስቡም ለአሜሪካውያን የሚሰጠውን ጥቅማ ጥቅሞችን በጅምላ እንደማይቀንሱ ገልጸዋል። ትራምፕ ማክሰኞ ለት ህገወጥ ስደተኞችና ሌሎች ብቁ ያልሆኑ ሰራተኞች የማህበራዊ ዋስትና እንዲያገኙ የሚከለክለውን ትዕዛዝ መፈረማቸው ይታወሳል። ከባይደን የቺካጎ ንግግር በፊት የትራምፕ የፕሬስ ሴክሬታሪ የሆነችው ካሮሊን ሊቬት ለጋዜጠኞች እንደተናገሩት ፕሬዝደንቱ ህግ አክባሪና ግብር ለከፈሉ የአሜሪካ ዜጎች እንዲሁም አዛውንቶች ጥቅማ ጥቅሞችን እንደሚያስጠብቁ ፍጹም እርግጠኛ መሆናቸውን ተናግረዋል። ትራምፕ በቻይና ላይ የጀመሩትን ታሪፍ 245 ከመቶ አደረሱ። አሜሪካ በቻይና ላይ የጣለችውን ቀረጥ ወደ 245 በመቶ አሳድጋለች። አሜሪካ በቻይና ላይ እየጣለች ያለችውን ቀረጥ ወደ 245 በመቶ ከፍ ማድረጓን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ማሳወቃቸውን ኢንዲያ ዴይሊ ዘግቧል። ትላንት በነጩ ቤተመንግስት ፕሬዝዳንት ትራምፕ እንደገለጹት ቻይና ከሰሞኑ ወደ አገሯ የሚገቡ የአሜሪካ ምርቶች ላይ ያሳየችውን አጸፋዊ ምላሽ ለመቀልበስ ጭማሪውን ማድረጋቸውን ተናግረዋል። ትራምፕ ይህ እርምጃ አሜሪካን በአያልነቷ ለማስቀጠል ከተያዘው መርህ አንዱ ነው ብለዋል። 75 የሚሆኑ ሀገራት በቀረጥ ዙሪያ ንግግር ማድረግ እንደሚችሉ ጠቅሰው ቻይና ግን ቀረጥ በመጨመር ምላሽ ስለሰጠች ጭማሪው ተደርጎባታል ብለዋል።